ሸብቶ መጀመሪያ ራሳችሁ ነጽ ቁጭ ላችሁ አፋችሁ ስትከፍቱ በምን ጊዜያት ስራ እንደምትሰሩ አላውቅም። በምን ሰዓት እንደምትታጠቡ አላውቅም። እመቤቴ በምን ሰዓት እስከ አራት ሰዓት ድረስ ቁጭ ብሎ ይሄድልሽ ነበር። ሲሄዱበት የነበረው ለአንቺ የሚገባሽ ይሄጂበት የእኛ ነው። ውጨን ሚዛ መጣች ጥፋት ስለሆነ እሷም እየመለሰች ነው። ታዲያ የእናንተ ማሽቃበጥ ምንድን ነው? የእናንተ እንደዚህ ምንድን ነው ማለቅለቅ ምንድን ነው አረ ወደ እራሳችሁ ተመለሱ እባካችሁ እንዲህ ስትሆኑ ወንድ ታጣላችሁ መቤቴ ነገ ባል በታገኝ እኮ እኔ አሁን ለምሳሌ ባሌ ኮምፒውተር ላይ ተቀምጦ እዛ ሳልሆን እኔ አሁን ከእናንተ ጋር አፊን እየከፈትኩል ሰው ወይ እንደው ይመለስ በሚለው ብሩኬ እንጂ እኮ አይመለከተኝ እኔ ትዳር ያለኝ ሰው ነኝ ወይ ብሩኬን ፈልግ አይደለም ግን በእጅ ያዙት መዳብ እንደምን ይቆጠራል ይባላል በእጁ የያዘውን ነገር ለምን ያጣል በሚለው ነው። እኛ ስራችንን መተኛ በዚህን ሰዓት ግማሽ ሰዓት ግማሽ ደሊት ቁጭ ለምን ለፈልፈው እኔ ብሩኬን አትቅር የመሬ ብሩኬን አትቅራ ሚሚ እዚህ ውስጥ ያለችው ሳርዬ እዚህ ውስጥ ያለችው። ጥሩ ልጆች አላችሁ። ልክ ነሽ። አንድ ላይ እንደሚመለስ ነው። ይመለስ ወደ ራሱ። አንዳንዱ ደግሞ ቤቱን ከፍቶ ፋሚሌ የሚሄዳሉ እንደማን አይነቱ ካላችሁ እቺ ሰላም ሰላማን እንሳትና እዛ ቤት ውስጥ የሚገቡት ግማሹ ምድረ አማርኛ ማይችል ምድረ ኮተት በኮንጎ መቶ ወርሜል አረብ አገር ጫማና አለባበስ ሱሪ ለበሰችና፣ ብሩኬ እኮ እንደዚህ ነው። ለሷ እኮ ከዛ ነስ ብሩኬ አትናገሯ። ታይሚ ደግሞ ብሎ ሲል ደግሞ ማንን አመጡት? ቢሊን አመጡና፣ ዱባይ ይዟት ይሄድ ነው። እንዲህ አይነት ቆሻሻ መሃይም ጋራ ነው እኛም ወዴስ አንባልም። በቃ እኔ ሲጀመር ከዚህ በኋላ የማንም ኦዲየንስ አይደለሁም። እኔ ከማንም ጋር እንዳትነድቡኝ። መቅድ ለመጨረሻ ጊዜ ነው አንገብቼ የምናገረው እዚህ ቤት ስላስጠሉኝ ማለት ነው። እነግራለን፣ እነግራለን፣ እነግራለን አይሰሙም፣ አይሰሙ። እገባለው ምንጨፍራ፣ ምንጫወት የራሳችን ላይፍ እናወራለን። ለምን? እኛ ከቆሻሻ እየቆጠረን አይደለም? ያለው እኛ ሰው አይደለም እኮ እነሱ እኮ ነው። እነሱ እንደዚህ ፎቶ ጀግናዬ ሸበላዬ። እኛ ቆይ፣ እነሱ አጫሉ ይሆናል። እዚህ ጋር ወይ ቅብጥስ ነው። ትክክለኛ ስሜ ፍሬ ነው። ቀጥሎ ስሜ ደግሞ የልጄን ስም እንደናንተ ፎቶ አትፍቻ አይደለም? ወደም ፕሮፋይል ላረጋ አርጋ አይደለም? ምን ስለምወዳት ነው ያደረኩት። እንደ መሀይም እዛ እናትሽ ያለ ዘይት ሽሮ ትብላለች፣ አንቺ እዚህ ቁጭሽ የሰው ሰው ታደንቂያለሽ። ሂድበት፣ የእኛ ጀግና፣ የኛ ሸበላ፣ አቤት ቁመቱ ወይ ፀጉሩ፣ እንደዚህ ሆነ ወይ ነው ያለባበሱ ወይ አረ ቁመቱ ምላቀብላ ሰዳ ሴት አሰዳ ያልተገረዛችሁም ምን እናንተ በልጅነታችሁ ምን ነው እንደዚህ የሚያደርጋችሁ?

የሱ አፍቃሪዎች ናቸው። ይሆን የነገርኩሽ እኮ ነው። አረቄ በአረቄ የበሉ ነው። ሩዝ አብዛኛውን የት እንደሆነ ነገርሽ፣ ዱባይ እና ሳውዲ ናቸው። አብዛኛውን ሙቀቱን እንግዲህ እንትን እንኳን ለኩሰሽ ከነሱ ነገ እኮ ሰላም ይፈጠራል። አንድ ቀን እግዚአብሔር ይሁንኛ። አሁን ዛሬ ብዙ ነገር አውርተናል፣ ነገር ብዙ ነገር ብለናል። እግዚአብሔር እህል ውሃ ካላቸው አይለያዩም፣ ከተለያዩ ነው። መለያየት በእነሱ አል ተጀመረም ስሚ ሰው ተዋልዶ እንኳን ይለያያል እኮ እግዚአብሔር ካልፈቀደ አይደል እንዴ? እግዚአብሔር የፈቀደው ብቻ ነው የሚሆነው ግን እነሱ እግዚአብሔር ሳይሆን ሰው እንዳለያያቸው ብዙ ጠላ ስለከበባቸው እየጨው ነው። ጨዋታችንን ካልሰሙ ማለት ነው ጋደም ሽት ብሏል። የእዛ የራሳቸው ጉዳይ ነው። ቀጥይበት እና ታለ እሺ። ፍሬየና እኔ የሚላቸው እኔ ስለ ብሩኬ ስለ ሀይሚን ላውራ አይደለም። እዚህ ጋር መምከር ያለበት በሰግብ ሳይሆን እዚህ ጋር ኮሜንት ለሚጽፉ ሰዎች ማለት ነው። በፍቅር አውሎ ከብታችኋል አይደለም አዎ ማናቸው ነው? እናንተ እኛም እኔም አላቃቸው ጉር ግን ሃይም ነው። አዎ እንደቻው። ስለዚህ እናንተ አሁን እዚህ ጋር ለሚሰደብ ሰው እናንተ በስድብ ሳይሆን በጥሩ ነገር መልሱት። ጥፋተኛ አንተ ጥፋተኛ ነህ ብላችሁ መልሱት። አንተ ጀግና፣ አንተ እንደዛ ብላችሁ አታውሩ ብላችሁ ሚከሩት እንጂ ይሄ ሰዎቹ በስድብ አይመለሱም። ስለዚህ እናንተ ምን ማድረግ አለባችሁ? በጥሩ መልክ በጥሩ ንግግር ማለት ነው። አንቺ ጥሩ ኮንሽ ወደ አንቺ ሊመጣ፣ አንቺ ደግሞ ጥሩ ነገር ማሳየት አለብሽ እንደዚህ እና እንደዛ አናርግ ብላችሁ የሚከሯቸው አትሳደቡ። ወላ የምትሳደቡ ነገር በታች ከታች ሆኜ በጣም እየሰማው ነበርና፣ ምን እናርግ መከራን መከራን ደከመችን። የሁላችን ስደተኛ ነን። ገባችሁ አይደለም? እነሱ ደግሞ መከራን መከራን ደከመን። አይስ ከምትመለሽ የሰደብናቸው እኮ እስቲ ይመለሱ። ለምን ፍቅር አብረን ሽምግልና ሰራን፣ በዘፈን ሰራን፣ በውስጥ አወራ ናቸው በቃ ዛሬ መጨረሻ ቪዲዮ ይሉሻሉ። በቃ ወደ እንታረቅ ይሉሻሉ። ሲብ ስምኮ ሰው ነን እኮ አይደል እንዴ ትዳር አትይዙ ምናምን ክርስቲያን ብትሆኑ ነገር ነው ግን

አይ፣ ወላይ ሰው ልጅ ባለ ግን እንደዚህ ልባስ፣ ግን ወላይ ያ ኮሜንት የሚጽፍ ሰው ትክክለኛ አይደለም። አንቺን ደግሞ ሜት ማለሽ ማለት ትክክለኛ አይደለም። ገብቶሽ አይደለ? እሷ አንቺን የፈለግሽ አንቺን አታውቅሽም እኮ አታውቅሽም፣ አይደለ? አንቺም አታውቃትም። ያችን መጽፎን ግን እንደዚህ በናውራ ለምንድን ነው? እነሱ ተሳሳቱ፣ ተሳሳቱ ትብላችሁ። እናንተም ትሳሳቱ፣ እናንተ ደግሞ የታሽላችሁ መገኘት አለበት ብለሽ ለአንቺ ጥሩነት ውስጥሽ እኮ ሰላም ይሰማሻል። ባይ አንቺ ጥሩ ነገር ስትናገሪ ጸጸት አይኖርም። አንድ ልጅ አሁን እንደዚህ ብለሽ የተሳደብሽ በአላህ ሆኖ ይሄ ነገር ቢደርስባት ትጸጸት ትጸጸሻለሽ እኮ ለምን እንደዛ አደረኩት ለምን እንደዛ ቢያወራው ብለሽ የሆነ ስሜት ይሰማሻል። ግን ያ ነገር ውዴ እዚህ ጋር እኮ ማለት ነው ማንም ስድብ ያነሳ የለም እኮ በምክር መንገድ ነው እኛ ሁለቱም አንድ እንደሚሆን ነው የምንፈልግ እንጂ የማንም መለያት አንፈልግም። ቁነ ለመናገር ከሆነ እዚህ ውጭ ይህ የምን ስድብ ነው? አሁን ፍርዬም ከሆነ ማነው ያወረዳት? በፈጣሪ ዩቱ ት ከሰላሳ ሁለቱ ነው የመጣች ይመስለኛል። እሺ፣ እኛ አሁን የሰደብኩት እነዚህ ሩኪያ ፍቃሪችም የሰደብኩት እሷ ታፈቅሯለች ቃለእእነሱ ናችሁ። እኔ የምላችሁ ሰው አሁን እንትእንዴት እኔ በቃ ቁመት ስላለ መልክ ስላለ ዝም

የሚል እንደዛ ዘቅዝቀው ሲሳደቡ አልነበረ። እኛ ሁለቱንም እንወዳለን። በእርግጥ ግን እንደዛ ሲማይሆን ስድብ ሲሳደቡ ያላወራች ለእኔ እዚህ ሀፃት ነው ብትመጣልኝ ደስ ይለኛል። ሰላም ናት በፈጠረሽ እኛ እኮ ለእነሱ ለሁለታቸው የሚጠቅመው ነው።

ማርያምን እኔ በህይወት ለመጀመሪያ ሴት ልጅ ዝቅ ስትል ደስ የሚላት ሴት የ መይ ከቅም በላይ ስት በይ እኮ ማለት ነው። በቃ የማይሆን ነገር ነው የምትናገር። እግዚአብሔርን እኔ የተረዳሁት ይሄን ነው።

እኔ እኮ ማለት ነው ለልጁ ማለት ነው የእናቱ ልጅ ጀግና፣ የምን ጀግንነት? እንደ ጀግና ማለት እኛ ነን እኮ ጀግና። ሀገር ሴት ናት። ሰዓት እየሰራች አጠገብ አምጥቶ ልጅ ሲያገላምጣት የእኔ ጀግና ሄድበት፣ የእናቱ ልጅ አፈር ብሎ የምን ያባትን ልጅ ነው ጨምላ ኮች አማርኛ ራሱ ገልብጣ ነው እንደሰማችሁ ገልብጣ ነው፣ ሰማችሁ። ነው የሆነ ምንም ለሁለቱም ቆመሽ እነዚህ ልጆች ገና ናቸው፣ እንዳይለዩ ብለሽ ነው አወራሽ እንጂ ምንም እዚህ ጋር ስድብ አላወራሽም። ልኮሽ እኮ እኔ እኮ ቆሞ እንዳይቀሩ ነገ፣ እነሱ ሰላም ሲያወርዱ ወንዶ ሴቶቹ እሱን የሚወዱት ቆሞ እንዳይቀሩ የራሳቸውን ህይወት እንዲፈልጉን ነው። ዞር ዞር ብለው ደጓል ቲሸርት የምታሰራበትን ብር ለእናቷ ብር ትላክ ያልኩትን ይሄ ጥፋት ከሆነ አሁንም ይቅርታ። ከዛ ውጭ በአናታች ተገልበጡ አሰማችሁ መስሜ ይሄማ እንዳታረጉ